ምን ዓይነት እንደሆነ ተምረናል። አራት ነገሮችን ያሟላ ነው ከላም የሚባለው ልብ በሉ። ከሊማና ከላም የተለያዩ ናቸው። ከሊማ የምንለው ቃሉን ነው። ከላም የምንለው ደግሞ አረፍተ ነገር ነው። ጀምዕና ሙፍረድ እንደማለት ነው። ተግባባን። እና አረፍተ ነገር አንድ የሆነ የሚያስጠቅም ትርጉም ያለው ቃል ተናገረ ሊባል ዘንድ አረቦች ጋ ወነ ሐውዮች ዘንድ አራት ነገሮችን ያሟላ መሆን አለበት ብለናል። አንደኛ ለፍዝ መሆን አለበት ሁለተኛ ሙረከብ መሆን አለበት ሶስተኛ ሙፊድ መሆን አለበት አራተኛ በአረቦች ቋንቋ መሆን አለበት። እነዚህ አራት ነገሮች ከተሰባሰቡ አንድ ነገር አንድ ንግግር ላይ ሸርጡን ያሟላ መስፈርቱን ያሟላ አረፍተ ነገር ተብሎ ይጠራል ታዲያ ይሄ አረፍተ ነገር የሚባለው ከማንና ከምንን ተዋቅሮ ነው የሚመጣው? ሐርፍ ከሐርፍ ተዋቅሮ ከላም ሊሆን ይችላል። ፊዕል ከፊዕል ተዋቅሮ ሁለት ፊዕሎች ባንድ ተሰብስበው ከላም መሆን ይችላሉ፣ ወይስ ሁለት ስሞች መሆን ይችላሉ የሚለውን ወደፊት ሊነግረን ነው። ሹፉ ጠይብ፣ አጅዛኡል ከላም የከላም የአረፍተ ነገር ከፊሉና ወማ የተአለፉ ሚንሁ ከእሱ የሚዋቀረው ምንድን እንደሆነ ምንማርበት ነው ጠይብ ቃለ አልሙሰኒፉ ወአቅሳሙሁ ተላተቱን ከላም የሚባለው ሶስት አይነት ነገር ነው ከሶስት ነገሮች ነው ሊዋቀር የሚችለው ብበል የአረበኛ አረፍተ ነገር ከሦስት ነገሮች ብቻ ነው የሚዋቀረው ከሶስት አይነት ነገሮች አንደኛው ኢስም የሚባል ነው ሁለተኛው ፍዕል የሚባል ነው። ሶስተኛው ሐርፍ ይባላል። ግን ማንኛውም ሐርፍ ሳይሆን ጀአሊ መዕነን ትርጉም ያለው የሆነ መዕነን ለመስጠት የመጣ ፊደል ማለት ነው። ተግባባት። ከዚህ ውጭ አረበኛ ቃል የለም። ሶስት ነገር ማፈጃቅተና። የአረበኛ ከላም ከሶስት ነገር ነው የሚዋቀረው ከስም ከፊዕል ከሐርፍ ያ ሐርፍ ግን

ተስተኽዲሙሃልዓረቡ ዓረቦች ይገለገሉባት የነበረችው ንግግር ፊከላሚሂም ንግግር ሲያደርጉ ሲያወሩ ሲመክሩ ሲቆጡ ወዘተ በወሪያቸው ውስጥ የሚነጋገሩባት የሆነችው ቃላት ላተኽርጁ አትወጣም ዐን ዋሒድን ምን ሠላሰቲ አሽያአ ከነዚህ ከሦስት ነገሮች ካንደኛው አትወጣም። ከሶስት ነገሮች ያለፈ አይሆንም ማለት ነው። አንደኛው አልኢስሙ ወይም አልኢስሙ ብለን እናነባዋለን። ሁለተኛው አውል ፊዕሉ ፊዕል የሚባለው ነው። ሶስተኛው አውል ሐርፉ ሐርፍ ነው። ከዚህ ከሶስቱ ሌላ አይወጣም። ግልጽ ነው። ኦኬ። አሁን እንግዲህ ስም ማለት ምንድነው? ፊዕልስ ምንድነው? ሐርፍ ማለትስ ምንድነው ወደሚለው ገብአ ነው በነገራችን ላይ

ቀለብ ለጫጩት አይሆንም እና በትንሽ በትንሹ እንድንሄድ ብዬ ነው። ኢዕራብ ውስጥ ከገባን ይሰፋል። መጨረሻ ላይ ልክ በተረቱ እንደሚባለው ፈአመቦመቱ ያባረረቻቸው እንደሚባለው ነህው የሚባል ትምህርት ሸሽታችሁ ትሄዳላችሁ። ለዚያ ነው ቃል በቃሉን እየያዛችሁ ሲኬዱ የአንዱ ትምህርት ሲጨመር ቀጣዩ ሲመጣ ሲጨመር ራሱ እየገባችሁ ይሄዳል። እዚህ ላይ እሳ መጀመሪያ አቅሳሙሆ ሙብተዳ ወልሙብተዳ መርፎዕ ቢል ኢብትዳ አልኳችሁ። ምንድን ነው መርፎዕ ቢል ኢብትዳ ማለት ምንድን ነው? ራሱን የቻለ ባቡል ሙብተዳ ሲመጣ እኮ ይገባችኋል። እዛ እዚህ ጋ ግን ያንን ሁሉ ወደፊት የሚመጣውን ሙናዳንም ሆነ ባቡለሰንም ሆነ ካነንም ሆነ ኤነንም ሆነ እያመጣው ዝጋ ከዘፈዘፍኩባችሁ ብትንትን ነው የሚልባችሁ። ተግባብተን። ኢዕራብ ትክክል አይደለም መቅረት አለብን ማለት አይደለም ግን እንዳቅሚቲ ነው መማር ያለብን ተግባባ እሺ አሁን እንግዲህ ሶስት ነገር ናቸው። የአረበኛ ቃል አረፍተ ነገር የሚዋቀረው ከሶስት ነው ብቻ። ሶስቱም አንድ ቦታ ለመሰባሰብ አለባቸው ማለት አይደለም ግን ከነዚህ ከሶስቶቹ አይወጣም ማለት ነው። ማንኛውም ሰው በዓለም ያለ ሰው ቢያወራ ከነዚህ ከሶስት ነገሮች አልፍም። ወይ ስምን ነው ጠቅሶ የሚወራው ወይም ፊዕል የሚባለውን ነው ወይም ሀርፍ የሚባለውን ጨምሮ ነው የሚያወራው እ እንግዲአው ስምንና ፍዕልን ሃርፍን እንተዋወቃቸው። አንደኛ ፈልስሙ ስሚ ይባለው ወይም ፈልስሙ ተዕሪፍሁ ስለሱ ማስተወቂል ይናገርኑሸክ እንግዲህ ሁዋ እሱሉ ስ ማለት ልበበሉሉኝ አጀሩ መያይቱ አብቅት አለች አቅሳሙሁ ثላተቱን እስሙን ወፊዕሉን ሓርፉን ጃአሊምዕና ብላ ዘግታለች አለች ተግባባን። አሁን ይሄ ወደታች አለው ማብራሪያው ነው። ምናሉ ተዕሪፍሁ ውዋ ከሊመቱን ስም የሚባለው ከሊመቱን ቃል ነው። እዚ ጋል ልብ በሉልኝ። ከላም እና ከሊመት የተለያዩ ናቸው። ከሊመት አንዲት ነጠላ ቃል ማለት ነው። ከፊደል አንድ እርምጃ ራመድ ብላ ያለች ነገር ናት። ለምሳሌ ፊደል የሚባለው ፍ ላም ሚም ታ ዋው ሷድ፣ እነዚህ እየብቻ እየብቻ ፊደል ይባላሉ፣ ሐርፍ ይባላሉ። ከሊመት ደግሞ እነዚህ ሰብሰብ ብለው ግን ትርጉም የላቸውም። ራሱን የቻለ መዕና ሰጥተው የሚንቀሳቀሱ አይደሉም። ተግባባ ከላማ ይባሉ ማለት ነው። አረፍተ ነገር ላይ አልደረሱም፣ ግን ፊደሎች ተጠራቅመው ተዋቅረው የተቀመጡ ናቸው። ለምሳሌ ከሊመቱን ቃል ነው። ቃልንና አረፍተ ነገር ለዩ ልብ ያለሁኝ ደለት ያመላከተች የሆነች ቃል ነች። አላ መዕነን ትርጉምን ያመላከተች የሆነ ፊ ነፍሲሃ በራሷ ትርጉም ያላት የሆነች ናት። ነፍሷ ውስጥ ያለን ትርጉም የምታመላከት ነች። ከላም ጋር ታዲያ እኩል አልሆነ። ምንድ እንዳትለይ ላ ከላም ዩፊድ ስኩት እንደገና ሙረከብ መሆን ሰሚው ሰውዬ ሌላን የሚጠብቅ መሆን የለበትም። አረፍተ ነገር ነው ያብለናል። እቺ ደግሞ ቃል ናት። ሰው አልክ፣ መኪና አልክ፣ ቤት አልክ። እነዚህ አሁን ቤት ማለት ምን እንደው ታውቃለህ፣ ሰው ማለት ምን እንደው ታውቃለህ፣ መኪና ማለት ምን እንደው ታውቃለህ። ትርጉም አላት፣ ቤት የምትለው ትርጉም አላት። ነገር ግን ቤት ብለህ ለአንድ ሰው ብትነግረው ቤት ምን ሆነ? ተሰራ ወይ ፈረሰ ወይ ተቃጠለ ስትለው ነው አረፍተ ነገር የሚሆነው። እየገባ ነው። ጠይብ ፊነፍሲሃ እነፍሷ ያለን ትርጉም የምታመላከት ነች። ወለም ተቅተሪን የብዚ ጋሁን ፊዕል ጋ ሊለያዩ ኑው ያልተቆራኘች ናት ቢዘመኒን ከጊዜ ጋ አሁን ቤት ስትል መቼ አይባሉ መኪና ስትል ሰው ስትል መቼ ነው ሰው አይባሉ። ተግባባን። እንግዲያሳ በላ ካልክ መቼ በላ ይባላል። ሊበላ ነው መቼ

እና መቼ የሚያስብል ነገር የላቸውም። ከዘመን ጋር ቁረኝነት የላቸውም ማለት ነው። ጠይብ፣ ሚሳልሁ ምሳሌ ዋ ሉ ሼክየው ዘይዱን ዘይድ የሚለውን ይመስል፣ ወፈረሱን ፈረስ ዘይድ የሰው ስም ነው። እገሌ ወይም መከሌ የሚለውን ይወክላል። ወፈረሱን ፈረስን ይመስል ፈረስ በአማርኛም በአረብኛም ፈረስ ነው። ወዑስፉሩን ጨረባ፣ ወዘህረቱን አበባ

በብሎኬት ሊሆን ይችላል፣ በእንጨት ሊሆን ይችላል። ብቻ የሆነ ነገር ተዋቅሮ የተቀመጠ ሰዎች የሚጠለሉበት ወዘተ። ዘህራ ስትል አበባ ስትል፣ ምናልባት አበባው የተምር ሊሆን ይችላል፣ ወይም ደግሞ ጽገረዳ ሊሆን ይችላል፣ ሌላም ሌላ ግን የሆነ አበባ ነገር ታውቃለ፣ ተግባባል። ዩፍሃሙ ሚን ነፍስ ልከሊመቲ ከራሱ ቃሉ የምንረዳዋለ። ወሃዛ ልመዕና ይህ ትርጉም፣ ታዲያ ቀድ የኩኑ ሊሸይእን መሕሱሲን የሚዳሰስ የሚታሰስ የሚታይ ለሆነ ነገር ሊሆን ይችላል። ቢአን የኩነ ይሆነ ይመስል ዛተ ኢንሳኒን የሰው ልጅ አካልን የሚጠቁም ይመስል ከዘይድን ዘይድ የሚለው አሁን ዘይድ፣ አልክ አህመድ፣ አልክ አህመድ ምን አህመድ ሲባል ስትሰማ ምንን ያመላክታል? መቼም አህመድ የተባለ ተራራ ነው ወይም መኪና ነው ወይም ቤት ነው አትልም። ሰው ነው አይደል? አህመድ ሲባል ቅንጭላት ላይ የሚመጣው ምንድን ነው? ሰው። ኦኬ አው ሐየዋኒን ወይም እንስሳ ከፈረሲን ፈረስ ፈረስ የሚል ነገር ስትሰማ አራት እግሩን እንትን ብሎ ብቅ ይልብሃል በቅንጭላት እህል። አው ጦይሪን ወይም ወፍ በራሪ ነገር ከዕስፉሪን ዕስፉር የሚለውን ይመስል ዕስፉር ጨረባ ነች። አው ነባቲን ወይም እጽዋትን እፅዋትን ያመለክትሃል ከዘህረቲን አበባ የሚለውን ይመስል አበባ ስትላሁን ከእጽዋት ላይ የሚወጣ ነገር እንደሆነ ያስታውቃል። ወበይ አው ጀማዲን ወይም ደግሞ ደረቅ ነገርን ህይወት የሌለው ነገር ከቤትን ቤትን ይመስል ቤት አልከው ጀበል አልከው እንደሄነ ተሆን ይሁን ድንጋይ ሀጀር አልከው ይሁን ነገር ያመላክታል። ትርጉም አለው ማለት ነው። ባይሆን ከላም ጋር ያ አራት ነገር ማሟላት አለበት ያለው ጋር አንድ አይደለም። ይሄ ራሱን የቻለ ቃሉ ትርጉም አለው ነው እንጂ አረፍተ ነገር ይሆናል ማለት አይደለም። ያንኛው አረፍተ ነገር ነው። ይሄ ደግሞ ቃሉ ትርጉም አለው እያለ ነው። እንዳይደበላለቅባቸው አደረ አው የኩኑ ሊሸይእን መዕነውይን፣ ወይም ደግሞ ሚዳሰስ ሳይሆን ገይር መሐሱሲን የማይዳሰስ የሆነ እንግዳ ውስጣዊ ትርጉም ያለው የሆነ ስለም ሊጠቁም ይችላል። ዩድረኩ ቢልዓቅሊ በአእምሮ የሚደረስበት የሆነ በአይን የማይታይ ነገር እንትን ይችላል። ከዘካኢ ጮሌነትን፣ ወልሸረፊ ክብሪን ይመስል ወልዕልሚ እውቀትን ይመስል አሁን ዕልም ስትል የሆነ እውቀት ነገር አለ። እውቀት ግን በአካል የሚታይ ባይን የሚዳሰስ ምናምን ነገር አይደለም። በእጅ የሚዳሰስ ባይን የሚታይ አይደለም። ፈኩሉ ከሊመቲን እያንዳንዷ ንግግር ደለት ዓላ ዛቲን ዛትን አመላክታለች። ለምሳሌ ፈረስ፣ ቤት ምናምን የምትሰው የምትለው ማለት ነው አው መዕነን ወይም የሆነን ትርጉም አስመልክተሃለች አንድ ሰው መሃይም ነው ስትል፣ ጮሌ ነው ስትል፣ ዓሊም ነው ስትል የሆነን ነገር ያመላክተሃል። ወለም ተቅተሪን አልተቆራኘችም፣ ቢዘመኒን ከጊዜያት ጋ ፈሂየ ይስሙን እሷ ስም ነች። ዘመን ጋ ካልተቆራኘ ስም ይባላል። ዘመን ጋር ከተቆራኘ ደግሞ ደፊል ይመጣልህ ነው። ግልጽ ነው። ወልፊዕሉ ፊዕል የሚባለው ደግሞ ከላም ለስንት እንትን ይተነተናል ብለናል? ለሶስት፣ ኢስም፣ ፊዕል፣ ሐርፍ ጃሊ ለመዕና ጠይብ። ወልፊዕሉ አሁን እስም እንጨረስን እስም የሚባለው ምን እንደሆን አወቅን። ስያሜ ማለት ነው በአማርኛ የሆነ ነገር ስያሜ፣ ግስ አይደለም፣ ከዘመን ጋር ይተያያዝ አይደለም። ወልፊዕሉ ፊዕል የሚባለው ግስ የሚባለው ደግሞ ተዕሪፉ ስለ ሱ ሊያስተዋውቅህ ነው። ህወ እሱ ከሊመቱን ቃል ነው፣ ደለት ቃል ነች ደለት ያመላከተች የሆነ አላ መዕነም ፊነፍሲሃ በራሷ ውስጥ ያለን መዓና የምታመላክት ነች። እኩል ነው ስም ጋር ተዕሪፉ እዚህ ድረስ እኩል ነው። የሚለያዩት ኛው ላይ ነው፣ ቀጣው ላይ ወቅት ተረነት ቢዘመኒን ከዘመን ጋር የተቆራኘች ይልሃል በምሳሌ ብልሚል የተሑሉ መቃል ላሉ አረቦች በምሳሌ ነገር ይገባልና፣ ሚልሁ ምሳሌው ቃመ የቁሙ ቁም ይህን ይመስልልሃ። እንግዲህ አከለ የእኩሉ ኩል፣ ዘሀበ የዝሀቡ እዝሀብ፣ ጀለሰ የጅሊሲ እጅሊስ። እንደዚ ያልኒ እንሻ አላ ይሆናል ማለት ነው

መዕነን ትርጉምን ያመላክታል ፊነፍሲሂ በራሱ በውስጡ ያለ ቃመ ሲባል ቆመ ማለት ነው አደል ለምሳሌ ቃመ ዘይዱን ብለ ዘይድ ቆመ ነው የምትለው ከላም ሆነ ቃመ ብቻ ስል ግን ቆመ መቆም የሚባለን ነገር አቀሃል ግን ማን መቼ እና ምን ሊያረግ የሚለው ከዚያ በኋላ ቀጥሎ የመጣን ከላም እንዲሆን ማለት ነው አማ ቃመ ሲባል መቆም የምትባለውን ነገር ታቃለህ ዘሃበ ሄደ ስትል መሄድ የሚባለን ነገር ትሰማለህ ትረዳለህ። ተግባባ የድሉ ያመላክታል ዓላ መዕነም ፊነፍሲ በነፍሱ ያለን ወህወል ሓደፍ እሱም ተግባራቱ ነው። ቆመ ስትል መቆም የሚባለው ተግባር፣ ሄደ ስትል፣ በላ ስትል መበላት የሚባለው ነገር፣ ጠጣ ስትል፣ ሸሪበ ስትል መጠጣት የሚባለው ነገር እንደተከሰተ ተያቃለህ ማለት ነው። ወሁዋ ይህ ደግሞ መዕና የምንረዳው ነገር ሙቅተሪኑን ወይም ፊዕል ሙቅተሪኑን ቢዘመኒን ከዘመን ጋር የተቆራኘ ነው። ለምሳሌ አሁንፋ አተፍሬዕ ምጣችለ ፈቃመቃመ የሚለው ቃል ተድሉ ታመላክታለች ዐላ ሕዱስ አልቅያሚ መቆም መገኘቱን፣ መቆም የሚባለው ነገር መገኘቱን ፊዘ ዘመን ዘመኒን ማድን ባለፈ ዘመን አሁን ቆመ ካልኩህ ካሁን በፊት ባለችው ደቂቃ ቁሟል ማለት ነው። ሰውየው እየው ገብቷል። ወየቁሙ የቁሙ ካልኩህ ደግሞ ተዱሉት ታመላክታለች ሕዱት አልቅያሚ መቆም የሚባለው ነገር መከሰቱን ፊ ዘመኒን ሓዲር አሁን አሁን ባለንበት። የቁሙ አሁን ዘይዲ ይቆማል አልኩህ። በርግጥ ይሄ የቁሙ የሚለው ወደፊትም ያስኬደዋል ከቀሪና ጋር ከሆነ የቁሙ ገደን ካልኩኛሁን ነገ ይቆማል ማለት ነው። አሁንነትን እንትን ብሎ ወደፊትም ሄደ አስኬደው ማለት ነው። ገባ ሙዳሪዕ ይባላል ይሄ። ጠይብ ቃመ ያለፈ ዘመን የሚጠቁም ነው። የቁሙ ወደፊት የሚመጣ ነው የሚጠቁሙ ግልጽ ነው። ፊ ዘመኒን ሓድር አሁን ባለንበት ሀለት ወደፊት የሚመጣ አው ሙስተቅበልን ይልሃል። ወይም ሙስተቅበልን ወደፊትን የሚጠቅስ ነው የሚጠቁም ነው ለወደፊት ለማድረግ ስትፈልግ ያው ቀሪና ትጨምርለታለህ። ዘመነ አልሓድር የሚባለው አሁን እየተናገርክ ባለህበት ሰዓት ማለት ነው። ዘመነ አልሙስተቅበል ማለት ደግሞ ከተናገርክ ከዚያ በኋላ ከጊዜያ በኋላ የሚመጣ ነው ማለት ነው። ሰያቁሙ ካልክ በተለይ ወደፊት ቆየት ብሎ ይቆማል ማለት ነው። ሰውፈ ሰው ፈካልክ ደግሞ በጣም ለጠጥከው ማለት ነው። ገባህ በጣም ከብዙ ጊዜ በኋላ እንደማለት ነው። አላየት ያህል ማን ነው የቁሙ የሚለው ቃል ለሓዲርና ለሙስተቅበል ይሆናል ነው የሚለህ። ወቁም፣ ቁም የሚለው ደግሞ ተድሉ ታመላክታለች፣ አላ ጦለቢል ቅያሚ መቆምን በመፈለግ ታመላክታለች። ፊዘመንም ሙስተቅበል፣ ወደፊት ባለ፣ አሁን ሓልየን ሳይሆን ወደፊት ባለ ነው የምታመላክተው። ግን እችንም ከቀየድካት ቁም ልአን ካልከው አሁን ተነስ ማለት ነው፣ ሓዲር ትሆናለች እሷ ሳትሆን ይህን አልአን ያለችው ቃል ናት። ሐዚድ ያስደረገቻት አስሏ ወድዐ ግን ቁም ለሙስተቅበል ናች። ፈኩሉ ከሊመትን እያንዳንዷ ቃል ተዱሉ ታመላክታለች፣ አላ ሕዱን በክስተት ላይ ታመላክታለች። ማን ነው ዓላ ሐደትን በክስተት ላይ ታመላክታለች። ፊ ዘመኒን በሆነ ጊዜያት ኢማ ያለፈ ወይም ያሁን ወይም ወደፊት ተግባባን ፈሂየ እቺ